ሰላም ጤና ይስጥልኝ። ወደ ቻናሌ ቤተሰቦች እንደምን አላችሁ? ደና ናችሁ? እኔ ደና ነኝ። በዛሬው ቪዲዮ ደግሞ ይጀላችሁ የመጣሁት የትራንስሌተር አፕ ነው። እቺ ትራንስሌተር አፕ ከሌላው ለየት የሚያደርጋት የተለያየ ባህሪ አላት። እሱም ባህሪ ያሳያችኋለሁ ማለት ነው። በተለይ በዚህ ዘመን የተለያዩ ትራንስሌተሮች ቢኖሩም አብዛኞቹ ግን ቴክስት ቴክስት ስንጽፍላቸው ያንን ቴክስት ነው የሚቀይሩ በዛሬ ቪዲዮ ደግሞ ይዤላችሁ የምትት አፕ ለየት የሚያደርጋት በቮይስ ወይም ደግሞ በድምፃችን የምንፈልገውን የምንፈልገውን ሀሳብ በፈለገን ቋንቋ እንነግራታለን፣ ያንን ተቀብላ ወደ ቴክስት ትቀይርልናለች ማለት ነው። ወደ ቴክስት የቀየረችውን ራሷም ትቀይረዋለች፣ እኛም ከፈለግን በሌላ አፕ ቴክስቱን ወስደን መቀየር እንችላለን ማለት ነው። ስለዚህ እንዴት ሪከርድ አድርገን ወይም ደግሞ እንዴት እሷን አፕ ተጠቅመን እንዴት ትራንስሌት እንደምናደርግ ወይም ደግሞ የምንናገረውን ነገር ወደ ጽሁፍ እንደምንቀይረው አሳያችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ የሚቆዩ እንግዲህ። በመጀመሪያ ፕላይስቶር ላይ ገብታችሁ ቮይስ ትራንስሌተር ብላችሁ እንደምታዩት ይሄንን ስትጽፉ ይኸው ቺናፕ እዚጋ እንደምታዩት እችን ሄዳችሁ ታወርዳላችሁ። ቮይስ ትራንስሌተር ስትሉ ወይም ኦል ላንጉጅ ትራንስሌተር ትላለች። እናንተ ቮይስ ትራንስሌተር ብላችሁ ቴክስቱን ስትጽፉት እዚህ ፕላይ ስቶር ላይ እችን አፕታ ያመጣላችኋል። እሷን ታወርዳላችሁ ማለት ነው። ስለዚህ እሷን አንዴ ክሊክ በማድረግ ወደዚህ ትገባላችሁ ማለት ነው። እንደዚህ ስትገቡ እዚህ ይሄንን ይመስላል ማለት ነው። እዚህ ተገባችሁ በኋላ ቋንቋ ያስመርጣችኋል እንደምታዩት አሁን ከእንግሊዝኛ ወደ አማርኛ ነው ትራንስሌት ሊያደርግላችሁ የሚችል። እናንተ ይሄንን እዚህ ጋ ያለችዋን በመንካት ይችን በመንካት ቋንቋውም መቀያየር ትችላላችሁ ማለት ነው። ይሄው አሁን እየነካው ላሳያችሁ። ይሄው ይችን ስነካት አሁን ቋንቋ ይቀየራል። ይሄው አሁን አማሪክቱ እንግሊሽ ሆኗል ማለት ነው። ስለዚህ እናንተ ወደምትፈልጉት ቋንቋ ይሄው ይህንን ዝርዝሩን ታስመጡና እናንተ ወደ ፈለጋችሁት ቋንቋ መቀየር ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንዴት አድርገን ነው የምንፈልገውን ሐሳብ ትራንስሌት የምና ወይም ደግሞ ቋንቋን የምንቀይረው አሊያም ደግሞ ጽሁፉን ወደ ማለት ይሄን በቮይስ የምንናገረውን ነገር ወደ ቴክስት የሚቀይርልን የሚለውን ሳሳ ስናይ እዚች ጋ ያለችዋን አንዴ ክሊክ ታደርጋላችሁ። እሷን ትጫኑና መናገር ትጀምራላችሁ ማለት ነው። ያው በመጀመሪያ ዳታ ላብራና ላሳያችው ላሳያችሁ ያው ያለ ዳታ አትሰራም። ሪከርድ በሚያደርግበት ጊዜ ዳታ ያስፈልጋል። ስለዚህችን ክሊክ ታደርጉና፣ እሺ አሁን ያው ሪከርድ ላደርግ ነው። ተከታትለን እንመለስ። ይው አሁን እየተናገርሁ ነው። ሪከርዱን በሌላ ስላደረጉት ነው። ት እኔ እየተናገርሁኝ አሁን እሱ እየጻፈ ነው። እናንተ ክሊክ አድርጋችሁ ቀጥታ መናገር ነው፣ ይጽፍላችኋል። ይው እየጻፈ ነው ማለት ነው። ይው አርጎ ሲጨርስ ይቀጥላለሁ። ይው ይሄንን ለማሳያ ያህል ታሳየኋችሁ፣ ይበቃል። እንደምታዩት ነው እንግዲህ፣ እሷም ታነብላችኋለች። ራሱ አኳ ራሱ ያነብላችኋል። ግን እናንተ የምትፈልጉትን እዚህ ጋ ይኸው እኔ የተናገሩትን ኦኬ ብየን የጀመሩ በዛሬ ቪዲዮዋችን ደግሞ የምናይ የቋንቋ መቀየር ይመለከታል። አልኩኝ ማለት ነው ብዬ ነበር። ወይም ደግሞ በዚህ ቪዲዮዋችን ወይም በዚህ ቻናላችን ወይንም እያልኩ እንደሰማችሁኝ ስናገር ነበር። እንደምታዩት እዚህ ጋር ጽፎልኛል ማለት ነው። ስለዚህ ይህንን የጻፈልኝን እንትን ቀይሩት እዚያው እዚህ ጋር እንደምታዩት ኦኬ ሚንስ ዛት ዊሲ ቪዲዮስ ኤንድ ሲምስ ቱ ቼንጅ ዘ ቼንጅ ኦፍ ላንጉጅ ምናምን እያለ እዚጋ ቀይሮታል። እዚህ ጋር ግን ሲቀይር ብዙም እኔ አያረከኝም። ያው አሁን እንደምታዩት ለምሳሌ ቀይሮታል። በእርግጥ ግን በተሻለ አፕ ደግሞ አዛውራችሁ ትራንስሌተር ጎግል ትራንስሌተርን ተጠቅማችሁ ብትቀይሩት ሪኮመንድ አድርጋችኋለሁ። የእንግሊዘኛው ይኸው ድምፃችሁ ሙሉ በሙሉ ትክክለኛ ረፍተ ነገር ስለማይይዝ የዚህ ጋ የሚቀይረው ድምፅም ወይም እንግሊዘኛውም የተሳሳተ ሊሆን ስለሚችል እሱን ሪኮመንድ አላደርጋችሁም። ግን ይሄን የጻፋችሁትን ጽሁፍ ይኸው እንደዚህ ሴሌክት አድርጋችሁ እንደዚህ አድርጋችሁ እዚህ ጋር ኮፒ ፔስት አድርጋችሁ በምትፈልጉት አፕ የሆነ በቀጣይ ቪዲዮ አስፈላጊ ከሆነ ይዤላችሁ እመጣለሁ። አንድ አፕ አለች አሁን ሙሉ በሙሉ ቃሏን በቃል የምትፈታ ወርድ በወርድ የምትፈታ አፕ አለች። እሷን አፕ ካስፈለጋችሁ ማጣቋት ከሆነ ኮሜንት ሴክሽን ሊያስቀምጡልኝ፣ በቀጣይ ቪዲዮ አሳያችኋለሁ ማለት ነው። ይህንን ግን እንዲህ አድርጋችሁ እንደዚህ ኮፒ ብላችሁ በምትፈልጉ በወስዳችሁ በሌላ አፕ መጽሐፍ ትችላላችሁ። ይሄ ብቻ አይደለም። ለምሳሌ አንድ ሰው ተነስቶ የእለት ዲያሪውን ለምሳሌ ዳይሶፍ ዲያሪ መጽሐፍ ቢፈልግ ሄዶ የግድ እስክሪብቶና ወረቀት ማገናኘት የለበትም። ምናልባት በስልክ ምናምን የሚጽፍ ከሆነ እዚህ ጋር መጦ በዛሬ ዕለት እንዲህ እንዲህ እንዲህ እንደዚህ ሆኗል፣ እንደዚህ ሆኗል ብሎ የሚጽፈውን መጽሐፍ የፈለገውን ነገር ይጽፋል። ከዛ ይችን እንደዚህ ኮፒ አድርጎ ወስዶ መጻፍ ይችላል። የት መጻፍ በሚፈልግበት ለምሳሌ እኔ የምጠቀመው የኖት መያዣ እንትን ችኝ የትናፕ ጠቀማለሁኝ ስለዚህ እናንተም ይችን መጠቀም ትችላላችሁ ማለት ነው። እዚህ ጋር ምጣችሁ የምትፈልጉትን ነገር መጻፍ ትችላላችሁ። በዚህ መልኩ ሀሳባችሁን ወደ ጽሁፍ መቀየር ይችላችኋል ማለት ነው። ዛሬ ቪዲዮ ይሄን ይመስል ነበር ያዘጋጀሁላችሁ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁኝ። እዚህ ድረስ ካያችሁት ላይ ቀር ሳብስክራይብ ማድረጋችሁን አትርሱ። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሰኖት